የክርስቶስ ኢየሱስ ጸጋና ሰላም ይብዛላችሁ በክርስቶስ የተወደዳችሁ በሙሉ ወንድማችሁ ሐዋርያው በዋነርጌስ ነኝ ዛሬ ደግሞ ከኔ ጋር በክርስቶስ ኢየሱስ ትምህርት ተከፍሏል የሚል አዲስ ቶፒክ እንጀምራለን ይሄ ተከፍሏል የሚለው ትምህርታችን በጣም ጥልቅ መሰረታዊ በክርስቶስ ኢየሱስ በተደረገልን እውነት ላይ እንድንቆም ከፊት መጨማደድ ከነውር እንድንላቀቅ የሚያደርገን ሚስጥር። ስለዚህ እንዲያስተምረን እንጸልያለን። ሁሌ እንደምላችሁ ጸሎት ከብሶት ምን አይልም አይጀምርም። እስቲ መጽሐፍ ቅዱሳችን እንሂድና በነህምያ ምዕራፍ ዘጠኝ ቁጥር 20 ላይ እናወጣለን። ነህምያ ምዕራፍ ዘጠኝ ቁጥር 20 ላይ የእግዚአብሔር ቃል እንደዚህ ይላል ያስተምራቸውም ዘንድ መልካሙን መንፈስህን ሰጠሃቸው ይላል ያስተምራቸውም ዘንድ መልካሙን መንፈስህን ሰጠሃቸው ይሄ መልካሙ መንፈስ የተባለው እግዚአብሔር መንፈስ ቅዱስ ነው እሱ ደግሞ ምን የሚል ነው ሲባል የሚያስተምር ነው እሱ ሁሉን ያስተምራችኋል ተብሎ ተጽፎለታል ክርስቶስም ሲያስተዋውቀው እንዲህ ነው ያለው እስቲ እንጸልይ ከኔ ጋር እግዚአብሔር አባት በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። መንፈስ ቅዱስ አሁን እንድታስተምረን እንጠይቃለን። እይታችንን፣ ትርጉማችንን እግዚአብሔር አባባት በክርስቶስ በአንድያ ልጁ ባደረገበት ውስጥ እንድታደርገው በቃል እውነት እንድትኩለን ማስተዋል ጥበብን እንድትሰጠን በተቀበልነው በልጁ ህይወት ውስጥ ያለንን መብት እንድታሳየን በዛም የተፈጸመውን የተከፈለልንን ዋጋ በማወቅ በድልነሽነት ህይወት እንድንመላለስና እንድንኖር አይናችን እንድትከፍት እንጠይቀሃለን በጌታ በኢየሱስ ክርስቶስ ስም ይሄ በእኛ ላይ ተፈጸመ። አሜን። ክብር ለኢየሱስ ይሁን። እንግዲህ ከዚህ ቀን ጀምሮ ከእኔ ጋር የምንማረው ተከፍሏል የሚል ነው። መቼም ይሄ ተከፍሏል የሚለው ነገር በጣም በጣም እጅግ ሰፊ ጥልቅ ሀሳብ ነው። በምንማራቸው ምናልባት ተከታታይ ክፍሎች አንድ አስራ ሁለት ክፍሎች ብቻ የሚያልቅ ላይሆን ይችላል። ነገር ግን ከሚጠቅመን ከእግዚአብሔር መንፈሳዊው ክብርና ጸጋ አንጻር ያለውን ነገር እናያለን። ተከፍሏል ከተባለ አንድ ነገር ይገባናል። ዕዳ ነበረብን ማለት ነው። የሆነ ዕዳ እኛ ላይ ነበር ማለት ነው። ፕላስ ያንን ዕዳ ደግሞ የሚከፍልልን ወይንም የሚተካን ያሻል ማለት ነው። ያ ብቻ አይደለም፣ ለመክፈል ደግሞ ከኛ የሚበልጥ አቅም ያለው ብቃት ያለው የእኛን ጉዳይ ሊወስድ የሚያስችለውን ኃይል የያዘ ሊኖር ይገባል ማለት ነው። ስለዚህ ከተከፍልዋል ጋር በተያያዘ ያለው ነገር በደንብ እንዲገባን ዛሬ በመግቢያ ደረጃ የተወሰነ ነገሮችን እናያለን። እንግዲህ መጽሐፍ ሲነግረን ሁሉ በጸጋው ተፈጥሯል በክርስቶስ ቆላሲያስ 1 ቁጥር 15 እርሱ የማይታየው አምላክ ምሳሌ ነው ይለንና የሚታዩትና የማይታዩት ሁሉ በእሱ ተፈጥረዋል ይላል እርሱ ብለው የሚለው የእግዚአብሔር ልጅ ኢየሱስ ክርስቶስን ነው በሌላ አገላለጽና አጠራር በጸጋው በእርሱ በሚሆን ብቃትና አቅም ተፈጥረዋል እንግዲህ ነገሮች ካለመኖር ወደ መኖር በጸጋው መጥተዋል በጸጋው ተፈጥረዋል። በአልፋው በክርስቶስ ኢየሱስ ካለ መኖር ወደ መኖር መጥተዋል። በመልኩና በአምሳሉ ኪሩቤል፣ መልአክት፣ ሰው እንደዚሁም የተለያዩ ኢምቢሊየንስ የሆኑ ጋላክሲዎች በመንፈሳዊ ዓለም ያሉ፣ በፍጥረታዊ ዓለም ላይ ያሉ የተለያዩ አይነት ፍጥረቶች በእርሱ ተፈጥረዋል፣ በእርሱ ተፈጥረዋል አለቅነት ስልጣናት፣ ኃይል፣ ዙፋናት ቢሆኑ በእርሱ ተፈጥረዋል እያለ ቆላሲያስ 1 15 የሚነግረን ይህንን። ለዚህ ነው ራዕይ ምዕራፍ 4 ቁጥር 10 ስትሄዱ በእርሱ ፈቃድ በእርሱ በሚሆን ብቃት እንደመጡ ክብርም ለእሱ እንደሚገባ ይነግረናል። ስለ ፈቃድህ ሆነዋል ተፈጥረውማል እያለ ራዕይ ምዕራፍ አራት ከቁጥር 10 እስከ 11 ይነግረናል። ሰው ነገሮች ካለመኖር ወደ መኖር በጸጋው መጥተዋል። በጸጋው ሰው ተፈጥሯል። በጸጋው ኪሩቤል ተፈጥሯል። በጸጋው መላክ ተፈጥረዋል። በጸጋው አቅም እንስሶች ተፈጥሮው ሲስተሙ ጠቅላላ ተፈጥሯል፣ ተዋቅሯል። ነገር ግን ጸጋ የሚባለው ይህንን ካደረገ በኋላ በጸጋ የተፈጠረው ሰው ሲወድቅ በሰይጣን ዲሲቭ ተደርጎ ተታሎ ሲወድቅ እግዚአብሔር አምላክ ህግን መሀል ላይ ያስገባ እና ህግን ሰጠው። ህግ ደግሞ የመላእክት ስርዓት ነው። መላእክት የሚተዳደሩበት፣ የሚኖሩበት፣ የሚወጡ የሚገቡበት፣ በእርሱ የሚዳኙበት ስርዓታቸው ነው። ይህንን ሐዋርያ ስራ ላይ ይነግረናል። በመላእክት ስርዓት ህግን ተቀበላችሁ እያለ ይናገራል። ሶ በመሃል እግዚአብሔር ህጉን አስገባ። ህጉ ትእዛዝ ነው። ህጉ ድርጊት የሚፈልግ የሚጠብቅ ነው። ስለዚህ ህግን ደግሞ የወደቀው ሰው መፈጸምም ሆነ መጠበቅ አልቻለም። ስለዚህ ለህግ ያልተቻለውን ራሱ ቃል ቃልነቱን ሳይለቅ ቃል ስጋ ሆኖ ሰውነትን ጨምሮ አክሎ ማለት ነው። በፍጹም ሰውነቱ በቃል ባህሪው በመለኮታዊ ባህሪው አብና መንፈስ ቅዱስን በሚወክለው ማንነቱ የትም ቦታ ውልቆ ትቶት በማይመጣው በዛ ማንነቱ አብንና መንፈስ ቅዱስን ሲወክል በፍጹም ሰውነት ወይንም በሰከንድ አዳምነቱ ደግሞ የሰው ልጆችን ለማዳን የወከለ ፍጹም ሰው ደግሞ ሆኖ የተገለጠበትን ሚስጥር መያዝ ግድ ነበረበት። ለዚህ ነው በጸጋው ተፈጠሩ። በጸጋው ከተፈጠረው ሰው ከተፈጠሩት መካከል ሰው ወደቀ በኃጢአት ስለዚህ፣ እግዚአብሔር መካከል ላይ ሕግን ሰጠ ለሕግ ያልተቻለውን ቃል ስጋ ሆኖ ቃልነቱን ሳይለቅ ሰውነትን ጨምሮ ማለት ነው። ፍጹም ሰው ፍጹም አምላክ የምንለው ለዚህ ነው። በሰውና በእግዚአብሔር መካከል አንዳለ መካከለኛ የሆነው እሱም ሰው የሆነው ኢየሱስ ክርስቶስ ነው ብሎ አንድ ያ ጢሞቴዎስ ሁለት አምስት እንደሚነግረን ማለት ነው። በፍጹም መለኮታዊ ባህሩ አብና መንፈስ ቅዱስን ይወክላል። በሰዊ ባህሪው ደግሞ ሰውን ይወክላል። ስለዚህ ቃል ቃልነቱን ሳይለቅ ቃል ሥጋ ሆኖ ጸጋና እውነትን ተሞልቶ በእኛ አደረ። ለምን ሲባል በሙሴ በኩል ህግ ተሰጥቷል፣ በክርስቶስ ኢየሱስ በኩል ጸጋና እውነት ሆነ፣ ምሕረቱ ሆነ። ስለዚህ አሁን በራሱ በእርሱ የመገለጥ ሚስጥር ሊከፈል የሚገባውን ነገር በሙሉ ራሱ ከፈለልን። መክፈል እንደማንችል በተረጋገጠበት ማህተሙን ማንም ሊፈታው እንደማይችል በታወቀበት በሰማይ በምድር ከምድር በታች መጽሐፍ ሲናገር፣ ራእይ ምዕራፍ አምስት ማህተሙን ሊፈታው ወይንም ሊመለከተው፣ ሊወስደው ማንም እንዳልቻለ ባየው ጊዜ አዘንኳ፣ ለቀስኳ። አላወረም ነገር ግን አይዞ፣ አታልቅስ። ማህተሙን ይፈታ ዘንድ የሚችል ተገኝቷል ተባለ። ሃሌሉያ። ያንን ማህተም መፍታት የሚችለው በፍጹም መለኮታዊ ባህሪ አብና መንፈስ ቅዱስን የሚወክል፣ በፍጹም ሰውነት ደግሞ የሰው ልጆችን በደል ኃጢአት ማስወገድ የሚችል አማኑኤል የሚሆን የእግዚአብሔር ልጅ ኢየሱስ ክርስቶስ ተገኘ ማለት ነው። ክብር ለኢየሱስ ይሁን። በሰማይ ይህንን ማህተም ሊፈታ ዋጋ ሊከፍል በኃጢአት በሰይጣን ትምህርት በሰይጣን ተንኮል በሰይጣን የማታለል ስርዓት ዘፍጥረት ሶስት ላይ የገባውን የወደቀውን ሰው ነፃ ሊያወጣው የሚችል በሰማያት አልነበረም፣ በሰማይ አልነበረም፣ ከሰማይም በታች አልነበረም፣ በምድርም አልነበረም። ስለዚህ በሰማይ ስንሄድ ኪሩቤል አሉ፣ መላእክት አሉ ከመላእክት ይህንን ማህተብ መፍታት የሚችል ማንም የለም። ሊመለከተውም ሊወስደውም ኬዙን እኔ ይህንን ነገር እፈተዋለሁ። እኔ ተካቸዋለው። እኔ ህግን እፈጽማለው። እኔ ደግሞ በፍጹም መለኮታዊ ባህሬ አብን ስለምወክል መንፈስ ቅዱስንም ስለምወክል አም ዲቫይን ን በፍጹም ደግሞ ሰዋዊ ባህሬ የሰው ልጅ መወከል እችላለሁ አም ሂውማን ቢንግ ማለት የሚችል ከኪሩቤል የለም፣ ከመላእክትም የለም። በምድር ላይም ያለው ሰው ነው። ሰውም እንደምታዩት ዋጋ የሚከፍልለት ይፈልጋል ምክንያቱም በኃጢአት ወድቋል። ስለዚህ በሰው መሃል የለም። ከምድርም በታች ሄዶ ነበር የለም። ከምድር በታች ካሉት ዘንድም ይህንን መልስ ሊሰጥ የሚችል የለም። ከምድር በታች ሲባል አፖስትል ምንድን ነው ትሉኝ ይሆናል። መጽሐፍ ሲናገር ስለ ሲኦል፣ ሲኦል ሁለት አይነት ፓርቲሽን አለው፣ ግሬት ጋልፍ ይለዋል አንደኛው ፓርቲሽን ወይንም ክፍሉ ክፍሉ ፓራዳይዝ ብለን የምንጠራው የአብርሃም እቅፍ በክርስቶስ ኢየሱስ በተስፋው ቃል አምነው ከክርስቶስ ኢየሱስ ዋጋ ከፍሎ በሞቱና በትንሣኤው ተነስቶ ወረደ ሲኦል የተባለውም ይሄ ፓራዳይዝ የተባለው የአብርሃም እቅፍ የተባለው በክርስቶስ ኢየሱስ በተስፋው ቃል አስቀድመው በብሉይ ኪዳን የነበሩ አምነው የነበሩ የሚቀመጡበት ስፍራ ነው። ፓራዳይዝ እንለዋለን። በዛኛው በስተትዩ ደግሞ ያለው ከአብርሃም ቦስም ወይንም ከአብርሃም እቅፍ ትዩ ደግሞ ያለው ግሬት ጎልፍ ይለዋል። መሀል ላይ ትልቅ ገደል አለ። በአዘር ሳይዱ ደግሞ ያሉት በክርስቶስ ኢየሱስ በተስፋው ቃል ሳያምኑ ባጭሩ ሳያምኑ ለገሃነ በሳት ፍርድ የሚጠበቁበት ጌሄና የሚባለው ሲኦል የሚባለው ስፍራ ነው ማለት ነው። ስለዚህ ከምድር በታች ሲወረድም የአብርሃም ዕቅፍ አለ። አብርሃም ዕቅፍ ውስጥ ያሉ በክርስቶስ ኢየሱስ አምነው ድነው እዛ ይጠበቁ የነበሩም ወደ ሌላኛው ገነት ሊወሰዱ የሚገባቸው ማለት ነው። ከነሱም መሃል ይህንን ማህተም ወስዶ ሊመለከተው ሊፈታው የሚችል አልነበረም። ስለዚህ አንድ ተገኝቶልሻል ማለት ነው እህቴ፣ አንድ ተገኝቶልሃል ማለት ነው ወንድሜ፣ አንድ ተገኝቶልናል። ማህተሙን ሊፈታ የቻለ የፈታ የተመለከተው የወሰደው ክብር ለኢየሱስ ይሁን፣ ክብር ለእግዚአብሔር ልጅ ለኢየሱስ ይሁን። ዋጋችንን የሚከፍል ተገኘ ዋጋውን ለመክፈል ማተሙን ለመመልከትና ለማተሙ ለዋጋው መልስ ለመስጠት ለተጠየቀው ጥያቄ መልስ ለመስጠት ለሞት መልስ ለመስጠት ለርግማን መልስ ለመስጠት ለሕጉ መልስ ለመስጠት ለሕጉ እርግማንም መልስ ለመስጠት ለግርፋቱም ለጭንቀቱም ለፍርሃቱም ለበሽታውም ለሰይጣንም ለኃጢአትም ለእርግማንም ለሞትም ለራቁትነትም ለግርፋትም መልስ መስጠት የሚችል አንድ ተገኘ፣ የአብን ውሳኔ። እሱም ጽዋውን ሊወስድ የሚገባው ስራውን ሊሰራ የሚገባው አንድ ተገኘ፣ እርሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ወገኖቼ። ማኅተሙን ሊፈታልን በሰማያት ተፈልጎ በሰማያት መካከል አልተገኘም። ኪሩቤል ማኅተሙን መፍታት አይችልም። ለምረ መፍታትም አይችለው፣ አንድም አንድም፣ ኪሩቤል ኪሩቤል እንጂ መለኮት አይደለም። ስለዚህ ማተሙን ለመፍታት ደግሞ መካከለኛ መሆን ይጠይቃል። መማለድ ይጠይቃል። መማለድ ደግሞ መካከለኛ መሆን ለጉዳዩ መልስ ለመስጠት የሚያስችል ፍጹም መለኮታዊ ባሕሪ እና ፍጹም ሰውነትን መያዝ ይጠይቃል። ከዚህ ደግሞ አንጻር ኪሩቤሎችን ስትመለከቷቸው ኪሩቤል ፍጥረት እንጂ መላክ አይደሉም። መላክም አይደሉም፣ ሰውም አይደሉም፣ እንደዚሁም ደግሞ መለኮትም አይደሉም። መላእክቶች መላእክቶች ሰው አይደሉም፣ ኪሩቤል አይደሉም፣ አምላክም አይደሉም። ሰው አምላክ አይደለም። ሰው ሰው ነው፣ ያውም ወድቋል። ዋጋ የሚከፍልለት ያስፈልገዋል። ከገባበት ነገር ነፃ የሚያወጣው ያስፈልገዋል። ስለዚህ አንድ ተገኘ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ። ስለዚህ ስለ ዋጋ መከፈሉ ሚስጥር ስናነሳ እጅግ ጥልቅ ነው ወገኖቼ። ግን አንድ ነገር እንድታስተውሉ እፈልጋለሁ ከሰማዕታት ከቅዱሳን መላእክት ከቅዱሳን ኪሩቤሎች ከሰማይ በታች ከኤብርሃም ቦስም ከሚባለው ከአብርሃም እቅፍ ከሚባለው አልተገኘም። አንድ ብቻ ዋጋችንን የሚከፍል ተገኝቷል። እህቴ ዋጋሽ ተከፍሏል። ወንድሜ ዋጋ ተከፍሏል። ዋጋህን የሚከፍል ተገኝቷል። በኃጢአት በእርግማን በፍርሃት በድንጋጤ በጭንቀት በድባቴ ውስጥ ያላችሁ ትኖሩ ይሆን? በበሽታ በማጣት በድህነት የምንሰቃይ ሰዎች እንኖር ይሆን? በኩነኔ ያለን ሰዎች እንኖር ይሆን? ለነዚህ ነገሮቻችን በሙሉ ዋጋ ከፍሎ ነፃ ያወጣን አንድ ተገኝቶልናል። ከሱ ውጭ ማንም የለም ሊያድነን የሚችል ከሱ ውጭ ማንም የለም ሊያስመልጠን የሚችል ከፍርሃት ከድንጋጤ ከጭንቀት ከመገለል ከንብረት መወረስ፣ ከጥቃት ከመገረፍ ከበሽታ ከጭንቀት ከሞት ከዚህ ከምነግራችሁ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ውጪ ነፃ ሊያወጣን የሚችል በሰማያትም በምድርም ከምድርም በታች የለም። አንድና አንድ ተገኝቶልናል፣ እሱም የእግዚአብሔር ልጅ ኢየሱስ ክርስቶስ። እስቲ ትንሽ ስለ ዋጋ መከፈል ስለ ተከፍሏል ትርጉምስ የተወሰነ አንድ አምስት ትርጉሞችን ላሳያችሁ። የመጀመሪያው በእናት ቋንቋ በመጽሐፍ ቅዱስ እናት ቋንቋ በብራይስጥና በግሪክ ስለ ተከፍሏል የተወሰነ የሚለውን ነገር አንድ አምስት ነገር ልበላችሁ ወደ እንግሊዝኛው አምጥተ ነው። የመጀመሪያው እንደዚህ ይለዋል፣ ተከፍሏል በሚለው ላይ ሪዋርድ ኦፍ ዲቫይን ሪካምፐንስ ይለዋል። ሪዋርድ ኦፍ ዲቫይን ሪካምፐንስ ምን ማለት ነው? መለኮት ሙሉ ዋጋ በመክፈል እኛን የካሰበት ማለት ነው። ዋጋ ተከፍሏል ማለት መለኮት የሚያስፈልገውን ሁሉ ዋጋ በክርስቶስ ኢየሱስ ላይ አድርጎ ከፍሎት፣ እግዚአብሔር አባባት የሁላችንንም በደል በልጁ በክርስቶስ ላይ አድርጎ ዋጋችንን ከፍሏል። ከምፐንስ አድርጎናል፣ ክሶናል ማለት ነው። ስለዚህ ተክሰሃል፣ ተክሰሻል እንደ ሰይጣን ባልሆነ ሐሳብ፣ እንደ ሰይጣን ባልሆነ ፈቃድና እቅድ፣ በመለኮት በሚሆነ ሐሳብና ፈቃድ፣ በመለኮት በሚሆነው እቅድና አጀንዳ ተከሰናል። ሁለተኛው ሪደምሽን ፕራይስ ይለዋል። የመዋጀታችን ዋጋ ተከፍሏል። ዋጅቶናል። የእግዚአብሔር ልጅ ኢየሱስ ዋጅቶናል። ሪደምሽን አግኝተናል። ሪደምሽን የሚለው መተካት ነው። ተተክተናል። ሌላኛው ሶስተኛ ሳልቬሽን ይለዋል። ተከፍሏል ድነሃል ነው፣ ድነናል ነው ማለት ደንነታችን ጥርጣሬ የለበትም። እውነተኛው ኦርጋኒክ የሆነው ጎስፕል አንተ ጋር ከደረሰ እኔና እናንተ ጋር ከደረሰ ደንነታችንን በክርስቶስ ኢየሱስ በጸጋው እርግጠኛ የሚያደርገን እንጂ ዳውት ውስጥ እንድንገባ የሚያደርግ አይደል። በእርግጥ ውስጥሽ ዳውት ካለ ስለ መዳንሽ፣ በእርግጥ ውስጥ ዳውት ካለ ስለ መዳንህ፣ ውስጣችሁ ዳውት ካለ አላለም፣ ጥርጣሬ ድኛ አለው፣ እንደው ምድርን ለቅቄ ሄዳለው ከሚነጠቁት ተርታነኝ ድንገት ብለ እንደው የምትጠራጠርበት ኬዝ ካለ የምትፈራበት፣ ምትፈሪበት ኬዝ ካለ ያ ምንድን ነው ካላችሁኝ፣ የቆማችሁበት መሰረት ወይም በዓለቱ በሮኩ በክርስቶስ ላይ ያላችሁ እምነት ስር ያለው አይደለም ማለት ነው በክርስቶስ ኢየሱስ ያለን እምነት እርግጠኛ የሚያደርገን እንጂ እንድንዋለል የሚያደርገን በጥርጣሬ እንድንሆን የሚያደርገን አይደለም ስለዚህ ተከፍሏል ሳልቬሽን ነው ድንሃል ነው ደህንነትህ ተፈጽሟል በእርሱ ስራን ስራችን ተከፍሏል አራተኛ ደሊቨረንስ ይለዋል ነፃ መውጣት ነው ተከፍሎልናል ሲባል ነፃ ወተናል ነው። ነፃ ያወጣን ተገኝተዋል ነው። ክብር ለኢየሱስ ይሁን። ከፍርሃት በሉኝ፣ ከኃጢአት በሉ፣ ከበሽታ በሉ፣ ከድንጋጤ በሉ፣ ከፍርሃት በሉ፣ ከጭንቀት፣ ከድባቴ፣ ከዲፕሬሽን ማለት ነው። ከሰይጣን ባርነት፣ ከህጉ ስርዓትና እስራት፣ ከፍልስፍናና ከጨለማ አሰራር በሙሉ በክርስቶስ ኢየሱስ ተላቀናል ማለት ነው። ተከፍሏል የሚለውን አምስተኛ ላይ ኢንተርሚዲት ቢትዊን ይለዋል። መካከለኛ የሚሆን ተገኝቶልናል። ኢንተርሚዲት የሚሆን መካከለኛ የሚሆን ቢትዊን የሚሆን በእኛና በእግዚአብሔር መካከል መሆን የሚችል እግዚአብሔርንም መለኮትንም የሚወክል መለኮተ ባህሪ ያለው እኛንም መወከል የሚችል ሰዋዊ ባህሪ ያለው ፍጹም አምላክ ፍጹም ሰው የመሆን አቅም ብቃቱ ያለው ተገኝቶልናል። ቢትዊን ኢንተርሚዲየት የሚሆን ተገኝተዋል ማለት ነው። ክብር ለኢየሱስ ይሁን። ተገኝቶልናል። አዎ፣ በሰማይ ተፈልጎ ነበር፣ አልተገኘም። በምድር ታይቶ ነበረ፣ አልተገኘም። ከምድር በታችም ተፈልጎ ነበር አልተገኘም። ነገር ግን ከይሁዳ ነገድ የሆነው የናዝሬቱ ኢየሱስ ክርስቶስ ግን የዋጋችን ክፍያ ሆኖ ኢንተርሚዲየት ሆኖ ቢትዊን ሆኖ፣ ሃሌሉያ ደሊቨረንስ ሊያደርግ ነፃነትን ሊሰጠን ከተያዝንበት ከጨለማው ባርነት ነፃ ሊያወጣን የእግዚአብሔር ልጅ ኢየሱስ ስለኛ ተገኝተዋል። አዎ ዋጋችንን የሚከፍል ተገኝቷል። አንተ ዋጋ የተከፈለልህ ነህ። አንቺ ዋጋሽ የተከፈለልሽ ነሽ። መጽሐፍ ሲነግረን እንደዚህ ይለናል። አንደኛ ቆሮንጦስ ምዕራፍ ስድስት ከቁጥር 19 እስከ 20 የእግዚአብሔር ቃል እንደዚህ ይላል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይልና በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩት ይላል የእግዚአብሔር ቃል። መጽሐፍ ሲናገር በዋጋ ተገዝታችኋል። እስቲ ከኔ ጋር በሉት በዋጋ ተገዝቻለሁ። በሉስቴ በክርስቶስ ኢየሱስ በሉስቴ ተገዝቻለሁ በሉ። ዋጋዬ ተገኝቶልኛል በሉ። ዋጋዬን የሚከፍል ተገኝቶልኛል በሉ። ሃሌሉያ። ለዚህ ነው ለራሳችሁ አይደላችሁም፣ ስለዚህ በሥጋችሁ እግዚአብሔር ምን በሉት ይላል አክብሩት። ልታከብሩት ይገባል ይለናል። በጣም የሚደንቅ ቃል ጨምሪ ልነግራችሁ ወዳለው አየይሽ በአንደኛ ቆሮንጦስ ምዕራፍ 7 ቁጥር 23 ላይ እንደዚህ ይላል፣ በዋጋ ተገዝታችኋል የሰው ባሪያዎች አትሁኑ ይላል። አየው አየሽው፣ በዋጋ የገዛሽ ስላለ ባሪያ ልትሆኝ ለሰው አይገባሽም። ለሰው ባሪያ ልትሆን አይገባህም ይላል። ለዚህ ነው መጽሐፍ ያ ቆሮንጦስ 7፡23 ላይ በዋጋ ተገዝታችኋል የሰው ባሪያዎች አትሁኑ። የተከፈለልን ዋጋ በህይወታችን ኢየሱስ ክርስቶስ ይባላል። በነገራችን ላይ የተከፈለላችሁን ዋጋ ካወቃችሁ አንድም ለሰው ባሪያ አትሆኑም፣ ሁለትም ለሃይማኖት ባሪያ አትሆኑም፣ ሶስትም ለህግ ባሪያ አትሆኑም። ለህግ ስል ለኃጢአት አሳልፎ ለሚሰጣችሁ፣ አስሮ ለሚያኖራችሁ፣ ከክርስቶስ ውጪ ለሚያደርጋችሁ ህግ ታሳሪ አትሆኑም። የተከፈለላችሁን ዋጋ ካወቃችሁ ለሰው ባሪያ አትሆኑም። ለኃጢአት ባሪያ አትሆኑም። ለህግ ባሪያ አትሆኑም። ለሰው ባሪያ አትሆኑም። ለድርጅት ባሪያ አትሆኑም። ለሰይጣን ባሪያ አትሆኑም። ለወደቁ ርኩሳን መላእክቶች ባሪያ አትሆኑም። ለዘረኝነት ባሪያ አትሆኑም። ለጎጠኝነት ባሪያ አትሆኑም። ለአመፅ፣ ለክፋት ባሪያ አትሆኑም። የተከፈለላችሁን ዋጋ ካወቃችሁ ባሪያ አትሆኑም። የአመፅ ባሪያ አትሆኑም። የክፋት የእልህ፣ የገንዘብ ባሪያ መሆን አትችሉ። የተከፈለላችሁን ዋጋ ካወቃችሁ የባህል ባሪያ አትሆኑም። የፍልስፍና ሰይጣናዊ የሆነ ፍልስፍና ባሪያ አትሆኑም። የተከፈለላችሁን ዋጋ ካወቃችሁ ባሪያ ልትሆኑ ወይንም ልትገዙ የምችሉት ዋጋችሁን ለከፈለ ለነፃነታችሁ ለሰራ ለእግዚአብሔር ልጅ ለክርስቶስ ብቻ ነው የሚሆነው። ስለዚህ ላደረግነው ነገር የነበረብንን ነገር የወሰደ ዋጋ የከፈለ እንደው ማን ነው ብለን ስንል፣ ቤዛ የሆነን ዋጋ የከፈለልን የእግዚአብሔር ልጅ ኢየሱስ ክርስቶስ ሆኖ እናገኘዋለን። ለዚህ ነው ማቴዎስ 20፥28 እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሆን እንጂ ሊሰጥ እንጂ እንዲያገለግሉት አልመጣም ይለናል የእግዚአብሔር ቃል። ቤዛ ሊሆን እንጂ ነፍሱን ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ ሊሰጥ እንጂ እንዲያገለግቱ አልመጣም። አይ ለአንተ ዋጋ ሊከፍል አንተን ሪዲም ሊያደረግ አንቺን ሪዲም ሊያደረግ እኔና እናንተ ሊተካን ነው የእግዚአብሔር ልጅ ኢየሱስ የመጣው ማለት ነው። ስለዚህ ተገኝቶልን፣ አዎ ተገኝተዋል፣ ተገኝተዋል ዋጋ የሚከፍልልን ተገኝተዋል ሮሜ ሮሜ ምራፍ 3 ቁጥር 24 በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። አዳም ስቶ በነበረበት መጨረሻው ሞት ሆኖ በተገኘበት ያውም ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ገሃነመ እሳት ሊቀላቀል ካለበት ከዛ መንገድ የሚያወጣ ሌላ መንገድ መጣ። እርሱም የእግዚአብሔር ልጅ ኢየሱስ ክርስቶስ። ይህንን የአዳምን በዘፍጥረት ሶስት ከሰይጣን ሐሳብ ጋር ተገናኝቶ ሞት ውስጥ፣ ኃጢአት ውስጥ፣ እርግማን ውስጥ፣ ውድቀት ውስጥ የገባውን የሰውን ልጅ አቅጣጫው እንደዛ ሆኖ መጨረሻው ለሰይጣና ለመላእክት ወደ ተዘጋጀው ወደ ገሃነመ እሳት ሊገባ የነበረውን ይሄንን የሰውን ዘር ነው የሰውን ልጅ አቅጣጫውን የሚያስቀይር ዘላለሙን የሚቀይር፣ ህይወቱን የሚቀይር፣ አይዴንቲቲውን የሚቀይር፣ ሁለንተናውን ማለት ነው ስፒሪት፣ ሶል፣ ባዲውን መንፈስ፣ ነፍስ፣ አካሉን የሚቀይር አምሮውን የሚቀይር፣ ልቡን የሚቀይር፣ ፈቃዱን የሚቀይር አቅጣጫ የሚያስቀይረው የእግዚአብሔር ልጅ ኢየሱስ ተገኘ። ጌታ ዋጋ በመክፈሉ የሰው ልጆች የህይወት አቅጣጫ ተቀየረ። ከገቡበት የሞት ወደ ህይወት ከገቡበት የሰይጣን ባርነት ወደ እግዚአብሔር ልጅ የክብር ነፃነት፣ ወደ ተሳይ ልጆች የክብር ነፃነት መምጣት ሆነ በማ በመጣልን በተገኘልን ራሱን በሰጠልን በእግዚአብሔር ልጅ በኢየሱስ ክርስቶስ ማለት ነው። እኔና እናንተ በዚህ ያለን ዋጋችን ተከፍሏል። ዋጋችን ተከፍሏል ስንል ምን ማለት ነው? ዋጋ ተከፍሏል ማለት ምን ማለት ነው? ዋጋ መከፈል የሚለው ምንድን ነው ሚስጥሩ? ታውቃላችሁ፣ ዋጋ ተከፍሏል ሲባል፣ ሳምንት ከዚሁ ቀጥለዋለን በክፍል ሁለት። ቃል ቃልነቱን ሳይለቅ ሥጋ ሰው ሆኖ በመሆኑ የተፈጸመ ድርጊት ማለት ነው። ተከፍሎልሃል ሲባል፣ ተከፍሎልሻል ሲባል፣ ቃል የሆነው ከአብና ከመንፈስ ቅዱስ ጋር የተስተካከለ መለኮታዊ ባህሪ ያለው የእግዚአብሔር ልጅ ኢየሱስ ቃል ቃልነቱን ሳይለቅ መለኮታዊ ባህሪውን ሳይለቅ ሰውነትን ጨምሮ ሰውነትን ጨምሮ የፈጸመልህ ድርጊት ማለት ነው። ተከፍሏል! ተከፍሏል! ዋጋ ተከፍሏል። ወንድሜ የኃጢአት ዋጋ ተከፍሏል። የፍርሃት ዋጋሽ ተከፍሏል። ዋጋችንን የከፈለ ተገኝቷል። ራሱን ሰጥቶ ሌላውን የማስጣል፣ ሌላውን የማስመለጥ ምስጢር ነው የተከፍሏል ትርጉም። ስለዚህ ይህንን የሚያደርግልን ተገኝቷል። ዋጋህን የሚከፍል ተገኝቷል። ዋጋሽን የሚከፍል ተገኝቷል። በክፍል ሁለት ከዚሁ ከቆምንበት የዋጋ መከፈል ትርጓም የሚለውን እንቀጥላለን። ከኔ ጋር እንጸልይ። እስቲ ማን ነው ከኔ ጋር ዛሬ ፈቃደኛ ሆኖ ይህንን የሚከታተል በቴሌቪዥን፣ በዩትዩብ የምትከታተሉ በልዩ ልዩ ስርጭት የምትከታተሉ ማን ነው በዚህ ሰዓት ዋጋዬን እውነትም የሚከፍል የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ ዛሬ ዓይኔ በርቷል፣ ተከፍቷል። ስለዚህ ውሳኔ መወሰን እፈልጋለሁ፣ ንስሐ መግባት እፈልጋለሁ፣ ወደ ጌታ ወደ አምላኬ ልቤን መመለስ እፈልጋለሁ፣ ነፍሴን ለሱ መስጠት እፈልጋለሁ የሚል ሰዋል ከኔጋ የንስሐ ጸሎት እንድትጸልዩ ጥሪ አቀርብላችኋል። እስቲ ከኔጋ የንስሐ ጸሎት እንጸልያለን። በእምነት እጃችሁን አንሱና ከኔጋ በሉት፦ እግዚአብሔር አባት ሆይ አንድያ ልጅህን እርሱም ኢየሱስ ክርስቶስን ስለሰጠኸኝ አመሰግንሃለሁ። አሁን በፈቃዴ ሰይጣንን፣ የወደቁ ርኩሳ መላእክቶችን፣ ራሴን፣ ዓለምን፣ ክፉን ሁሉ በመካድ ክርስቶስ ነው ብዬ በኢየሱስ አምናለሁ። በአፌም እመሰክራለሁ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። በኢየሱስም አሜን። ይህንን የምነጸሎት የጸለያችሁ መልካም አድረጋችሁ። ከስር ባለው አድራሻ እንድታገኙን ይሁን። በቀጣይ በክፍል ሁለት እንገናኛለን። በተማራችሁ ትምህርት መጽናት፣ ስር መስደድ፣ በተከፈለላችሁ ዋጋ መገለጥ ማንፀባረቅ ይሆንላችሁ። በጌታ በኢየሱስ ስም ብዬ አተምኩት። ይሄ በእኛ ላይ ተፈጸመ። ምንድነው የሚባለው? ሆነ። እስቲ ሆነ በሉ። ሆነ። ብሩክ ናችሁ። ወዳችኋለሁ። በክፍል ሁለት ተከፍሏል፣ ይቀጥላል።